አብርሽና ሄርሜላ እንግዲህ ደሞ ዛሬም በዚህ መልኩ ተጣብቀው መጥተዋል። እንዲሁ እንደ ተጣበቃችሁ ያስቀራችሁ ፈጣሪ። እናንተ ሁለት አስመሳዮች ማለት ነው። በተለይ ይህ አብርሽ የሚባል ማለት ነው ሰገጤ ማለት ነው። እዛ ነፍሰ ጡር ሚስቱን አስቀምጦ እዚህ ጋር በዚች ጋር እየሰገጠ ማለት ነው። ደግሞ ትናንትና ምን ላታን ሩታን ቢያንስ እስከምትወልጅ እንኳ ከጎንሽ ልሆን ከጎንሽ ልሆን ምናምን። ከዛ እሷ ደግሞ ይሄ ፈጽሞ ሊሆን አይችልም፣ በቃ አንተ ሌላ ህይወት ጀምረ ይሄለ ህይወት ክኑር። አንተናን የሚያገናኘን ልጅ ነው በመሃላችን ያለው። እሱን ደግሞ የመጠየቅም ምንም ማለት ግዴታ አለብህ። በቃ ስለዚህ ያንተና የኔ ነገር ግን አብቅቷል፣ ካሁን በኋላ ብለው ጥላው ሄደች ማለት ነው። ከዛ ምን ይላል? እንደው ፈቃደኛ ብትሆንልኝ በቃ እስከምትወልድ እንኳ አብሬሽ ከጎንሽ ለሆን ብያን ነበር ቢያለች፣ እንግዲህ ያው ስትወልድ ጠይቃት አለው እጂ አብሬ እንትንላለሁ ምናምን። አረ ምን አይነቱ አስመሳይ ነው የምር! በጣም ነው የሚያናድደው በጣም ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም እንዴት ናችሁ? ውድና እየተከበራችሁ የቻናል ተመልካቾች ቤተሰቦች እንዴት ናችሁ? ደና ናችሁ ወይ? እኔ ደና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላም እና ፍቅር እየተመኙላችሁ ዛሬም እንግዲህ እንደተለመደው በሌላ ቪዲዮ መጥቻለሁ ማለት ነው። በዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ ያደረጋችሁ ቤተሰቡን ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታት ማለት ነው። እናም እንግዲህ አብርሽና ሄርሜላ በባለፈው እንግዲህ ቤተሰቦች ላስተዋውቅ ብላ ይዘውዳ መኪናዋ አደጋ ደርሶበት ነበረ። ከዛም እንደገና ደግሞ ከተመለሱ በኋላ እሩታን ማለት ነው አብርሽ ከአቤልጋ ሁኖ አግኝቷት ማለት ነው እስከምትወልጅ ድረስ ከጎንሽ ለሆነ አብርሽ ለሆነ ምናምን ብሏት ነበረ። ሩታም ደግሞ ፍቃደኛ አልሆነችም። አልፈልግም፣ ካሁን በኋላ የአንተና የኔ ነገር አብቅቷል። አንተና እኔ ሊያገናኘን የሚችለው ልጅ ነው በመሀላችን ያለ እሱንም ደግሞ የመጠየቅም ምንም የማድረግ ግዴታ ነው። ስለዚህ በቃ አንተ የራስህ ህይወት እንትን ብልሃል ህይወት ግን ኖር፣ እኔም ደግሞ የራሴን ህይወት እኖራለሁ፣ ስትል እንግዲህ ጥላው ሄዳለኝ ማለት ነው። እውነት ደግ አረገችሁ፣ ደግ አረገችሁ። እንደው እኔ በሩታ ምንም የምፈርድበት ነገር የለኝም። ምክንያቱም ከመጀመሪያ እስከ መጨረሻ እሱ ነው፣ በቃ ከተለያዩ ሴቶች ጋር እየተለጣጠፈ እየተሻሸ የሚመጣው እሱ ነው ማለት ነው። ስለዚህ አሁን ደግሞ በተለይ ከዚችኛይቱ ጋር የሚያደርገው ነገር በጣም ነው የሚያናድደው። በጣም ነው ደም የሚያፈላው። እሷም አጭር ቀሚስ ለብሳ ስትፈልግ እጩኑ ላይ ትቀመጣለች፣ ስትፈልግ ትካሻው ላይ እንትን ትላለች። እንደፈለገች ነው በቃ እያደረጋት ያለው ማለት ነው። አሁን ደግሞ እዩ፣ እንዴት ብለው ፊት ለፊት እንዴት ብለው ተጣብቀው እንደመጡ ሆዳቸው ሆድና ሆድ አገናኝተው ምናምን ማለት ነው። የለበሰችው አጭር ቀሚስ ነው። እሱም በቃ እጅና እጁን ኪሱ አስገብቶ እሷ እንደዚህ ቅፍ አድርገው ተጠግተው ምናምን እና ታዲያ እነዚህ ታዲያ ዝም ብሎ ሎማን ጓደኝነት ብቻ ነው ብላችሁ ነው የምታስቡት? እነዚህ እኮ አሁን በቃ ወደ ፍቅር ገብተዋል። እነዚህ እኮ አሁን ሌላ ነገር እያደረጉ ነው ማለት ነው። እያስመሰሉ ነው እንጅለኛ ማለት ነው። ምክንያቱም አሁን በባለፈው እዛ ማን ነው የሚባል ቡታጅራ ይመስለኛል፣ የሆነ እሷ ቤተሰቦች ጋር ዝቺ ሄርሜላ ተብዬዋ ቤተሰቦች ጋር ሂደው የሆነ እንትን የሆነ ቤት ውስጥ ታኝቶ እሱ ከዛ ሂዳ ብርድ ልብሱን ገልባ አብረው ተኛይ ማለት ነው። ከዛ ሲነቃ እሷን አገኛት ከዛ ድንግጦ ምናምን ተነሳ። ከዛ ምን ሆኖ ነው እንዴ? ለምንድን ነው እንደዚህ? ነው አብረን አይደል እንዲያድር ነው ይው፣ ሰአትህን ፈትሃል፣ ቀበቶህን ፈትሃል ምናምን እያለችው ከዛ ተነሳና ቀበቶ እንደመልብስ ና። እያስመሰሉ ነው እንጂ እያንዳንዱ ሁሉንም ነገር በተግባር እያደረጉ ነው። እዚህ ጋር ለቪዲዮ ለእኛ እያስመሰሉ ግን በቃ ምንም እንዳልተፈጠረ ምንም ነገር በቃ ግንኙነት እንደሌላቸው፣ ሎርማን በቃ በጓደኝነት ብቻ ምናምን እንደሆነ አድርገው እያስመሰሉ ይመጣሉ እንጂ የምር ውስጣቸው በውስጥ የልባቸውን እየሰሩ እንደፈለጉ እየሆኑ ማለት ነው። እዚህ ጋር ለተመልካች ለሚዲያ ያስመስላሉ ማለት ነው። እነ ሁለት ሰገጤዎች ማለት ነው። አበጋዝ ደግሞ ሩታን እያገኘ ድራማ ድራማ የሚጫወተው ነገርስ አይገርም። ልክ እንደ ተጸጸተ ከሷ ጋር መለያየቱ እንደ ቆጨው ምናምን እያስመሰለ እግሯ ስር እየተንበረከከ ይቅርታ እየጠየቃት እያለቀሰ እየለመናት ምናምን ይህ ሁሉ ማለት ነው እውነት አብርሽ የሆነው ነገር ጸጽቶት ከፍቶት አይደለም፣ ተሰምቶት አይደለም። እየለመናት እግሯ ስር ወርቆ እየለመናት ጥላው ሄደች ለማስባል ነው እንጂ ያደረገው ነገር ቆጭቶት የሆነው ነገር አስከፍቶት አይደለም ማለት ነው። እና አሁንም ደግሞ የልጁ ጾታ ከታወቀ በኋላ ምናለ እኔ ከድሮም ጀምሬ ወንድ ልጅ ፈልጋለው እመኛለው። ፈጣሪም ደግሞ የተመኘውትን የፈለግኩት ሰጥቶኛል። ለእናንተም የልባችሁን መሻት የምፈልጉትን እያደርግላችሁ ነበር እያለ የነበረው እና እና ታዲያ አሁን ከሩታ ጎን መሆን ፈለግኩ፣ ሩታን ልንከባከባት ፈለግኩኝ። እስከ ዛሬ የት ነበርክ? ታዳ ከመጀመሪያው ጀምሮ ለምን አልተንከባከብካትም? ለምን ከሌላ ሴት ጋር የተለጣጠፍክ እንደዛ አበሳጫ፣ ታናደድካ፣ ታስለቀስካት። ለምን ልቧን ሰበርከው? እሷን መንከባከብ ትሪት ማድረግ ከፈለግክ ለምን ከመጀመሪያው ጀምሮ ከጎኗ አልሆንክም? እ ለምን አልተንከባከብካትም ለምን ከሷ ጋር ጊዜ አላሳለፍክም ለምን እሷን አላስደስትካትም አሁን እንደገና በመጨረሻው ልትወልድ ስትል ከጎኗ መሆን አማረህ እ አልቀረብህም እንዴ አሁንማ እኮ ፍች ፈጽመሃል አይደል እንዴ ፍች ፈልጋለሁ እኔ ከአቅሜ በላይ ሆኖብኛል አለች እሺ ብለህ ፈረምክ እኮ በቃ ተፋታችሁ አይደል እንዴ ከተፋታችሁ በኋላ እንዴት ነው አብረሃት ልትኖር አብረሃት እሷን ልትንከባከባት ትሪት ልታደርጋት የፈለግከው ማለት ነው? ከመፈረምህ በፊት እኮ አታድርግ ያለችህን ነገር ትተህ ትልልቅ ሽማግሌዎችን ሰብስበህ መለመን፣ ማስለመን ትዳርክን መመለስ ትችል ነበረ ማለት ነው። አንተ ግን በቃ ከዝቺ ከሄርሜላ ጋር ያለህን ነገር ማቆም ስለማትፈልግ ከእሷ ጋር እንደፈለግክ መሆን ስላስደሰተህ፣ እንደፈለግክ መሆን ስለፈለክ እሺ ብለህ ፈር መሃል በቃ ፍቹን ፈጽመሃል ማለት ነው። ስለዚህ ምንም አሁን ላይ ምንም ላድርግ ብትል ማድረግ አትችልም ማለት ነው። ደግሞ ብልሃለች። በቃ የአንተና የኔን ነገር እኮ አብቅቶለታል አንተና የኔን የሚያገናኘን ልጃችን ነው እንጂ ሌላ ነገር የሚያገናኘን ነገር የለም ብላሃለች። ሴት ልጅ ደግሞ አትቁረት። ከቆረጠች ቆረጠች ነው። ከዝጭ ከልጅ ጋር ያለህን ነገር አቁምተው ስትለው ምንድነው ያላት? ያ አቤል ለራሱ ሄርሚ ለማለት እኮ በጣም ጥሩ ልጅ ናት። በሌላ ነገር አይደለም። እሷ የምታስበው ጓደኝነት ነው የምፈልገው፣ በጓደኝነት ነው። ቆይ አንቺ እንዴት እንደምታስቢ በምን አይነት አንግል እንደምታይ፣ ዋና አቅም እንጂ እኮ እሷ እኮ ለርማን ጓደኝነት ነው የምፈልገው። ለምንድን ነው ሩታ እንደዚህ እየሆንሻለሽ ምናምን ነበረ ሲሏት የነበረው ማለት ነው። ጓደኝነት ጠይብ እንደዚህ ነው እንዴ? ጓደኛ ማለት በዚህ ልክ ነው እንዴ? የምሬ ነው። እነዚህ እኮ እያደረጉት ያለው ነገር ልክ ፍቅረኛሞች የሚያደርጉት ባልና ሚስቶች የሚያደርጉትን ነገር ነው እያደረጉ ያለው ማለት ነው እንጂ ሎርማን ጓደኛ በዚህ ልክ እንደዚህ አይሆንም ማለት ነው። እንደዚህ አይሆንም እንዴ በግልጽ እያየን እንደዚህ እንደፈለጉ እንደዚህ እየተለጣጠፉ እጭኑ ላይ እየተቀመጠች እየተሳሳሙ ምናምን እየመጡ እያየናቸው። እሷ ኮ በጣም ምስኪን ናት። ሎርማን ጓደኝነት ነው የምትፈልገው ሌላ ነገር አይደለም፣ የምታስበው ምናምን ምናምን ብሎ ነገር አለ እንዴ! ከዚህ ወዳ ምን አለ እንዴ! ምን አይነት ለማንኛውም ማለት ነው። ወደ ተመልካቾቼ የዛሬ ቪዲዮ ይህን ይመስላል። ላይክና ሰብስክራይብ ማድረጋችሁ እንዳራሱ ቤተሰብ ያሉ ናቸው። ቤተሰቡ ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። ወዳችሁና ፍቅዳችሁን ለምትከታተሉ ደግሞ ከልብ አመሰግናለሁ። ሰላም ሁኑልኝ።